ሰላም ጤና ይስጥልን ውድ የሀሳብ ሚዲያ ቤተሰቦቻችን፣ እንደምንቆያችሁልን እለት የሀሳብ ዴይሊ ፕሮግራማችን እንሆ ተጀምሯል። በዛሬ የሀሳብ ዴይሊ ፕሮግራም እንግዲህ ሰፋ ያለ ጉዳዮችን ይዤላችሁ ወደ እናንተ መጥቻለሁ። በዛሬ ጉዳያችን የሚሆነው እንግዲህ በተለይ ደግሞ በቀጠናው ያለውን ውጥረት እያባባሰ የሚገኙ ኢሳያስ አፈወርቂ የቀጠናው ሰላምና መረጋጋት መደፍረስ በእኔ ጥፋት ሳይሆን በሌሎች ነው ራሱን እንደ ጻድቅ ያየበትን አንድ ኢንተርቪው አድርጓል። እንደሚታወቀው ለአምስት ቀናት በካይሮ ጉብኝት ሲያደርግ የነበረው ኢሳያስ አፈወርቂ አልካሃሪስ ከተባለ የግብፅ ሚዲያ ጋር ባደረገው ቆይታ የቀጠናው ችግር ዋነኛው የየራሳቸው ችግር ነው እንጂ ኢሳያስ አፈወርቂ አይደለም ሲል ቆይቷል። ነገር ግን የቀጠናው ችግር ኢሳያስ አፈወርቂ እንዴትና በምን ምክንያቶች እንደሆነ ሰፋ ያለ መረጃዎችን ይዤላችሁ መጥቻለሁ። እንደሚታወቀው ኢሳያስ አፈወርቂ እንግዲህ ወደ ግብፅ ከሄዱ አምስተኛ ቀናቸውን ሞልቷቸው ትናንትና ወደ አስመራ ተመልሰዋል። በአምስት ቀን ቆይታቸው እንግዲህ በርካታ እውነቶችን አድርገዋል። ከግብፁ ፕሬዚዳንት አብዱልፈታህ አልሲሲ ጋር ተገናኝተው በጋራ የመስራት እንዲሁም በጋራ የሁለትዮሽ ግንኙነት ላይ ሰፋ ያለ ውይይቶችን አድርጓል። በሁለትዮሽ ሀገራት መካከል ያለውን የጓደኝነትና የትብብር ግንኙነትን ማጠናከር እንዲሁም ደግሞ በቀይ ባህርን በቀጥናው ጉዳዮች ላይ አብረው ለመስራት በርከት ያሉ ውይይቶችን አድርጓል። ይሄ ውይይት እንግዲህ የኢትዮጵያ የቀይ ባህር ጥያቄ ከተነሳ በኋላ የመጣ ነው። እንደሚታወቀው ኢሳያስ አፈወርቂ ካኮረፈ መሸሸጊዋ ግብጽ ነችና ሁሌ ወደ ካይሮ ሮጦ መሄዱ የተለመደ ጉዳይ ነው። ከዚህ ጋር ተያይዞ እንግዲህ ሰሞኑን በተለይ ሀገራችን ኢትዮጵያ በቀይ ባህር ጉዳይ ላይ በርካታ ሀሳቦችን እያነሳች ነው። ቀይ ባህርም ይገባኛል የሚለውን ጥያቄ በሰፊው የትውልድ ጥያቄ ሆኖ እየተጠየቀ ይገኛል። ይህን ጥያቄ ባነሳችበት ሰዓት አስመራን በኃይልና በጉልበት ኢትዮጵያ ልትነጥቀኝ ነው በማለት ወደ ካይሮ ሸሽቶ የካይሮ መሪ አብዱል ፈታህ አልሲሲ ጋር በርከት ያሉ ውይይቶችን አድርገዋል። እንደዚሁም ሌላኛው የካይሮ ጉብኝታቸው ላይ እንግዲህ ኢሳያስ አፈወርቂ አሁን ያለባቸው የጤና ጉዳይ ከፍ እያለ መጥቷል። እድሜያቸውም ከመግፋቱ ጋር ተያይዞ እንግዲህ በርካታ የጤና እክሎች እየገጠሙት ስለሆነ የተለያዩ ምርመራዎችን ሲያደርግ እንደቆየ ተገልጿል። ነገር ግን ዋነኛውና ትልቁ ጉዳይ በተለይ ደግሞ የቀጠናው ጉዳይና የቀይ ባህርም ጉዳይ ነው። ቀጠናው ሰላም ከሆነ ኢሳያስ አፈወርቂ ኢኮኖሚውን መደገፍ አይችልም። ምክንያቱም የኤርትራ ኢኮኖሚ የሚደገፈው በሚሸጡ የጦር መሳሪያ ንግዶች እና በህገወጥ ንግዶች ነው። ይህንን ደግሞ ለማድረግ ቀጠናው ሰላምና ለመረጋጋት ማደፍረስ ግድ ይለዋል። አሁን ላይ ሱዳን ያለችበት ትልቅ ችግር ኢሳያስ አፈወርቂ እጁ አለበት። ሌላው ደግሞ በተለያዩ ጎረቤት ሀገራቶች ላይ ለሚነሱ ለእያንዳንዱ ግጭቶች ኢትዮጵያን ጨምሮ ኢሳያስ አፈወርቂ መሳሪያ ይሸጣል፣ ህገወጥ ስራዎችን ይሰራል። እነዚህ ስራዎችን እንኳን እንደ ማሳያ ማንሳት የምንችለው በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ በነበራቸው ጉዳይ ላይ በኢትዮጵያና በኤርትራ መካከል ያለውን ጉዳይ ሲጠየቁ የኢሳያስ አፈወርቂ መንግስት አሁን ያለበት ሁኔታ ተገቢ አይደለም፣ ሀገር ሁኑ፣ በተለይ ደግሞ ህገወጥ የመሳሪያ ንግዶችን አቁሙ። ለተለያዩ ታጣቂ ኃይሎች ህገወጥ መሳሪያ መነገድ ማለት ሀገርን ማደፍረስ ነው፣ የሀገርን ሰላምና መረጋጋትን ማጥፋት ነው። ህገወጥ የገንዘብ ዝውውሮችን መተው፣ በተለይ ደግሞ በአሜሪካ ያስቀመጧቸው የዶላር ምንዛሬ ሻጮችና ነጋዴዎችን ማስቆም አለባቸው። ህገወጥ የሰዎች ዝውውሮች መቅረት አለባቸው ብሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን በፓርላማ ያነሱት እንግዲህ በተለይ ደግሞ የኤርትራ መንግስት ኢሳያስ አፈወርቂ አሁንም እንደሚያስበው እንግዲህ የቀጠናው ችግርና ለመረጋጋት የተለያዩ ሀገራቶች እንደሆነ ያስባል። ነገር ግን የቀጠናው ችግር ኢሳያስ አፈወርቂ ነው። ለእንደ ምሳሌ በዋነኝነት ማንሳት የምንችለው በዚህ በካይሮ ጉብኝታቸው ላይ ኢትዮጵያ የቀይ ባህርን ጉዳይ ካነሳች ጀምሮ ወደ ካይሮ ከሄዱ በኋላ የግብፁ የውጭ ጉዳይ ሚኒስተር የሆኑት ባድር አብደላቲን አንድ ሀሳብ አንስተዋል። እሳቸው እንዳሉት ከሆነ የቀይ ባህር አስተዳደር ጉዳይ ላይ ተሳትፎ ማድረግ የሚችሉት በቀይ ባህር ዙሪያ ያሉ ሀገራቶች ብቻ ናቸው ብሏል። በተለይ ኢትዮጵያ በቀይ ባህር ላይ የምታደርገው ጉዳይም ሆነ ተሳትፎ የለም ብሏል። ኤም እንግዲህ ኢሳያስ አፈወርቂ ካይሮ ሄዱበትን ጉዳይ በግልጽ የሚያሳይ ትልቅ ሁኔታ ነው። የውጭ ጉዳይ ሚኒስተሩ ለአልረብ ይህንን መግለጫ ሲሰጡ እንግዲህ ኢትዮጵያ የቀይ ባህር ፍላጎቷን ሙሉ ለሙሉ ከግብፅ ጋር ሆኖ ተባብረው የማጥፋት እቅዳቸውን ለማሳካት ያሰቡበት ትልቅ እንቅስቃሴ እንደሆነ እንመለከታለን። ሌላው እንግዲህ ቀይ ባህርን መጠቀም ያለባቸው ሀገራቶች በተለይ ደግሞ በቀይ ባህር ቀጠና ስር የሚገኙ ሀገራቶች ናቸው ብለዋል ኢሳያስ አፈወርቂ። እንግዲህ እንደሚታወቀው ወደ ቀይ ባህር ኢትዮጵያ እንዳትጠጋ ይፈልጋሉ። ምክንያቱም ኢትዮጵያ ቀይ ባህርን ከጠየቀች አሰብን የመጠየቅ መብት አላት። ምክንያቱም አሰብን የተጠነጠቅንበት መንገድ ህጋዊ አግባብነት የለውም። እንደዚሁም ደግሞ የአሰብ የሄደበት መንገድ ጠቅላይ ሚኒስትር ዶክተር አብይ አህመድ በሽግግር መንግስት ጊዜ ምንም አይነት ሂደት አልነበረም። የፈረመ ምክር ቤት አባል የለም። ውሳኔ የሰጠ አካል የለም። ኢትዮጵያ የባህር በሯን ለማስመለስ አሰብን የመጠየቅ መብት አላት ብለዋል። ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ነው ካብኔው ይሆናል ብለን የካብኔውን ዶክመንት ብናገላብጥ፣ የለም፣ ካብኔው አያውቀውም። አይ የለም፣ ምክር ቤት ይሆናል የወሰነው ብለን ብንወስን፣ ምክር ቤቱም አልነበረ፣ ምክር ቤት አያውቀውም፣ ውሳኔው የለም። የኢትዮጵያ ህዝብ ሪፈረንደም ወስኖ እንዳይሆን እንዳይባል ነበር። እኛም ያኔ የኢትዮጵያ ሕዝብ ያልወሰነው፣ ተወካዮቹ ያላዩት፣ ቢያንስ ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትንም ያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ይህ መብታችንን ለማስመለስ ደግሞ የመጀመሪያ ጥያቄ የምናቀርበው ለኤርትራ መንግስት ነው። ነገር ግን የኤርትራ መንግስት ኢትዮጵያ የጠየቀችው በሰላማዊ መንገድ ሰጥቶ መቀበል በሚባለው መርህ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በአስመራ በነበራቸው ጉብኝት ላይ እንግዲህ የመጀመሪያው ጉዞ ከአስመራ ቀጥሎ ወደ አሰብ ነበረ ብለዋል። አሰብ ላይ በሄድንበት ጊዜ እንግዲህ አሰብ ላይ መኖሪያ ቤት አለ፣ ነገር ግን አሰብ ላይ ሰው የለም፣ መሰረተ ልማቶች የሉም ብለዋል። ይህን የሚያክል ትልቅ የባህር በር እናልማ ብለን ጥያቄ ያቀርበናል የነበሩ የመሰረተ ልማት ችግሮችን ለመፍታት በርካታ እንቅስቃሴዎችን ስናደርግ ነገር ግን ከኤርትራ መንግስት የተሰጠን አዎንታዊ ምላሽ ስላለመኖሩ ትተነዋል ብለዋል። ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ ሄደው መንገድ ጠግነን አልኩኝ እንከፍታለን ጠግነን ነበር። ከጠገን በኋላ ችግር አለብን ፖርቱ ተዳክሟል አሉን። አሁን አንዳንዶች ልክ ጸቡ እንደ ኦቨር ናይት የመጣ ይመስለሰዋል። እንደዛ አይደለም ታሪኩ ስለማንናገረው ነው። መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄኔሬተርና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔን የገባን ይሄ ነገር ከተስፋ የለውም የሚለው መንገድ ጠገን ለምንን ብናመጣም ፍላጎት አልነበረም። ወደ ኤርትራ ልክ እንደ ሱዳን ልክ እንደ ጅቡቲ በእኛ ውጪ ፓወር ትራንስሚሽን ቀጥለን ፓወር እንስጣችሁ ኔትራ አትጠቀሙ ብለንም ቆይ እናስብበት ነው የተባለው። አሰብ ሲሄድ ቤት አለ በር አለ ሰው የለም። ይሄ እውነተኛ ታሪክ ነው። ይህንን ከተማ መልሰን ህይወት እንስጠው ስራ ነው ህይወት የሚያመጣለት የሚል በየጊዜው ተነጋግረናል። ሁሉም ኢንቮይ የሚሄደው ተወያይቶበታል። በኤርትራ በኩል በግልጽ ባላወቅነው መንገድ ለዚያ ጉዳይ ምላሽ ለመስጠት ብዙ ዝግጁ አልነበሩም። ኢሳያስ አፈወርቂ አሁንም የቀጠናው ሰላምና ለመረጋጋት ለሱ እንደ ጥቅም ነው የሚታየው። ምክንያቱም የሚነግድ የጦር መሳሪያ ንግድ አለ፣ የህገ ውጥ የሰዎች ዝውውር አለ። በተለይ ደግሞ ከትግራይ ክልል እየወጣ የሚሸጣቸው ከፍተኛ የወርቅ ንግዶችን በኢሳያስ አፈወርቂ ሀገር መንግስት ስለሚካሄድ እነዚህ አይነት ስራዎችን ለመስራት ኢሳያስ የተለያዩ እንቅስቃሴዎችን ያደርጋል። ኢሳያስ እንግዲህ በዚህ በካይሮ ቆይታቸው ላይ ከአልካሃሪ ከተባለ የግብፅ ሚዲያ ጋር ሰፋ ያለ ቆይታን አድርገዋል። በዚህ ቆይታቸው እንደው በርካታ ሀሳቦችን አንስተዋል። ነገር ግን ካነሷቸው ሀሳቦች ላይ ዋና ዋናውን በተለይ ደግሞ ኢትዮጵያ ላይ ትልልቅ ሀሳቦችን ያነሱባቸውን ጉዳይ እና እዛ የመጀመሪያው ጉዳያቸው እንግዲህ ወደ ቀይ ባህር መጠጋት ያለባቸው ሀገራቶች የቀይ ባህር ሀገራቶች ብቻ ናቸው። ቀይ ባህር ላይ በጋራ መስራት ያሉብን ሀገራት ብለው ጠቅሰዋል። ሶማሊያን ጠቅሰዋል፣ ጅቡቲ፣ ኤርትራ፣ ሱዳን፣ የመን እና ሳውዲ አረቢያ። በተለይ ደግሞ ከአፍሪካ እና ከአረብ ሀገራቶች ቀይ ባህርን የሚያዋስኑ ሀገራቶች እንጂ ሌሎች ሀገራቶች ወደ ቀይ ባህር ሊጠጓ አይገባም ብለዋል። ነገር ግን ኢትዮጵያ እስከ መቼ የባህር በር አጥታ ትኖራለች? ቀይ ባህር ላይ የነበራትን መብት ደግሞ የማስመለስ ጊዜዋ አሁን ላይ ይመስላል። ይህም ትልቅ ፍራቻ ያደረባቸው ኢሳያስ አፈወርቂ እንግዲህ በተለያዩ ዓለም ሀገራቶች፣ በተለይ ደግሞ ሁሌ ሲፈሩ ወደሚሄዱባት ወደ ካይሮ ሄደው የቀይ ባህርን ጉዳይ መፍትሄ ስጡኝ፣ ኢትዮጵያ ልትወረኝ ነው የሚል የሐሰት አጀንዳቸውን እያነሱ ይገኛሉ። ግብፅ ሁሌም ሀሳቧና አጀንዳዋ ኢትዮጵያ ወደ ቀይ ባህር እንዳትጠጋ ነው። ይህንን ማሳቧን ለማሳካት እንግዲህ እንደ ኢሳያስ አፈወርቂ አይነት መንግስት ሲመጣላት ደግሞ እልልና ደስ ብሏት ነው የምትቀበለው። በዚህም አቀባበላቸው ላይ እንግዲህ ለአምስት ቀናት በርካታ እውነቶችን ሲያደርጉ ተመልክተናል። ኢሳያስ በዚህ ቃለ ምልልሳቸው ላይ እንግዲህ ካነሱት ደግሞ ሌላኛው ሀሳብ የቀጠናው ውጥረት ችግር ነው። የቀጠናው ውጥረት ዋና ዋና ብለው ያነሷቸው ሀገራት መካከል ኤርትራ አልተገኘችም። እንደው ግን ስንመለከተው የቀጠናው ችግር የሆነችው ኤርትራ ነች። እነዚህም ሀገራትን ሲያነሱ እንግዲህ በተለይ ደግሞ በንግግር መፈታት አለባቸው ያሉ እንደ ሶማሊያ ሱዳን የኢትዮጵያ የውስጥ ችግሮች መፈታት አለባቸው። ችግሮቹ የማይፈቱ ከሆነ ለቀጠናው ብሎም ለዓለም አቀፍ ችግር ይሆናሉ ተብሏል። ኢሳያስ አፈወርቂ የራሳቸውን ችግር ለመደበቅ በሚመስል መልኩ እንግዲህ የሶማሊያን፣ የሱዳንን፣ የኢትዮጵያን የውስጥ ችግር አንስተው ነገር ግን የኤርትራን የውስጥ ችግር በዝምታ አልፎታል። ኢሳያስ አምባገነን ስለሆነ የኤርትራ ሕዝብ መናገር አይችልም፣ ጥያቄ ማንሳት አይችልም። ነገር ግን በሌሎች ሀገራቶች የውስጥ ችግሮቻቸውን ራሳቸው መፍታት ሲኖርባቸው ለሱዳን የውስጥ ችግር ዋነኛ ተጠያቂ ኢሳያስ አፈወርቂ ነው። በተለይ ደግሞ የሱዳን መንግስትን በመደገፍ ወታደሮችን ያሰለጥናል፣ መሳሪያ ይነግዳል፣ እንደዚሁም ደግሞ የተለያዩ ወታደራዊ እንቅስቃሴዎችን ሲያደርግ ተመልክተነዋል። ኢሳያስ አፈወርቂ የራሳቸውን ችግር ለመደበቅ ሲሉ በተለይ ደግሞ የጎረቤት ሀገሮቻቸውን ችግር ማሳየትና ማጉላት ይፈልጋሉ። ነገር ግን የኤርትራ ችግር በትልቁ ጎልቶ የሚታይበት ሁኔታ ሳለ አሁን ላይ የሱዳንን፣ የሱማሊያን እና የኢትዮጵያን የውስጥ ችግር እንደ ማንሻ እዚህ ቃለ ምልልስ ላይ አንስተውታል። ነገር ግን የኤርትራ የውስጥ ችግር ምንድን ነው ብለን ስንመለከት ኤርትራ ውስጥ ምንም አይነት መብት የለውም ህዝቡ አሁን ላይ በጭቆናና በግፍ እየኖረ እያለ ኢሳያስ አፈወርቂ እንደፈለገ በሚገዛው ህዝብ ላይ የራሱን ችግር ትቶ የሶማሌንና የሱዳን ብሎም የኢትዮጵያ ችግሮችን ማንሳቱን ይዟል። የሱዳን ችግር ውስጥ ዋነኛ ኃላፊነትን መውሰድ ያለበት ኢሳያስ አፈወርቂ ነው። በሱዳን ግጭት ውስጥ እጁ አለበት። በተለይ ደግሞ የሱዳን ጦርን በመደገፍ ወታደሮችን ያሰለጥናል፣ መሳሪያ ይነግዳል። እንደዚሁም ደግሞ የተለያዩ ወታደራዊ እንቅስቃሴዎችን በማድረግ የተለያዩ ስራዎችን ሲሰራ ተመልክተነዋል። ለሱዳን የእርስ በርስ ግጭት ዋነኛ ተጠያቂው ኢሳያስ አፈወርቂ ሆኖ ሳለ ነገር ግን የሱዳን የውስጥ ችግር መፈታት ያለበት በራሳቸው የውስጥ ውይይት ነው ብለዋል። ነገር ግን እንደ ኢሳያስ አፈወርቂ በተለይ ደግሞ የተለያዩ የአረብ ሀገራቶች እስካሉ ድረስ የሱዳን የውስጥ ችግር ሊፈታ አይችልም። በተለይ ደግሞ የሀገሩን ኢኮኖሚ በጦር መሳሪያ ንግድ ያደረገው የኢሳያስ አፈወርቂ ባለበት ቀጠና ላይ ሰላምና መረጋጋትን ለማምጣት በጣም ከባድ የሚሆንበት ሁኔታ አለ። ኢሳያስ አፈወርቂ በአሁን ላይ እንግዲህ በአገሩ በርካታ ችግሮችን አምጧል። እነዚህ ችግሮች እንግዲህ በምን ያህል ደረጃ የኤርትራን ሕዝብ ሲጎዳው እየተመለከትን እንገኛለን። በኤርትራ ምድር ምንም አይነት ምርጫ የለም። እነዚህ ምርጫ ለመኖራቸው ደግሞ ኤርትራ በተለይ ደግሞ በአምባ ገነኑ የኢሳያስ አፈወርቂ መንግስት ያለምንም ገዥነትና ያለምንም ተቀናቃኝነት ላለፉት ሰላሳ ስድስት ዓመታት ኤርትራን በጉልበትና በኃይል ሲገዛ ቆይቷል። ምርጫ ቦርድ የሚባል በኤርትራ ምድር የለም። ተፎካካሪ ፓርቲዎች የሉም። እንደዚሁም ደግሞ ለሰላሳ ስድስት ዓመታት ኤርትራን ብቻውን ኢሳያስ አፈወርቂን የመራው ሌሎች ተፎካካሪ ፓርቲዎች ቢመጡ በግፍና በጭቆና ከሀገር እንዲሰደዱ ወይንም ደግሞ እንዲገደሉና የተለያዩ ስቃይ እንዲደርስባቸው ይደረጋል። እንደዚሁም ምርጫ ቦርድ የሚባለው ነገር ምርጫ በሌለበት ሀገር ላይ ምን ያደርጋል ብለው ኢሳያስ አፈወርቂ ምርጫ ቦርዳቸውን ከዘጉ በርከታ ዓመታትን አስቆጥሯል። ሌላው የኤርትራ የኢኮኖሚ ችግር ነው። የኤርትራ የኢኮኖሚ ችግር ስንመለከተው የኤርትራ ኢኮኖሚ ከዓለም አቀፍ ደረጃ በጣም በኢኮኖሚ ከወደቁ ከሚባሉ ሀገራቶች ዋነኛዋና ግንባር ቀደሞች ናቸው። እንደው ኤርትራ ኢኮኖሚ ለመውደቁ ዋነኛ ተጠያቂ ኢሳያስ አፈወርቂ ነው። ምክንያቱም ከሌሎች የዓለም ሀገራቶች ብሎም ደግሞ ከጎረቤቶቹ ጋር መስራትና መልማትን አይፈልግም። ትልልቅ ወደቦች አሉት። እነዚህ ወደቦችን እንኳን ማልማት አልቻለም። እነዚህ ወደቦችን እንኳን በክራይ የሀገሩን ኢኮኖሚ ለመደገፍ ምንም አይነት ፍላጎት የለውም። በአሁን ሰዓት እንግዲህ በኤርትራ በተለይ በተለያዩ ችግሮች እንመለከታለን። የውጭ ገቢ ንግዶች የሉም። የህዝቡ መሰረታዊ ፍላጎት የሚባሉ ቁሳቁሶች በኤርትራ ምድር አይገኙም። እንዲሁም በኤርትራ የሸቀጣሸቀጥ ምርቶች ለማግኘት በርካታ ችግሮች አሉ። ይሄም የሆነው እንግዲህ በኢሳያስ አፈወርቂ ጨቋኝና ከኔ ውጭ ለኤርትራ ማንም አያውቅላትም በሚል እሳቤ ነው። እንደው የኤርትራ ወዳጅ ነች የምትባለው ግብፅ እንኳን ከእሱ ጋር ያላቸው ንግድ በጣም ትንሽ የሚባልና በጣም ጠባብ የሚባል ነው። የነዳጅ ዘይቶችና የተለያዩ ምርቶችን ይገበያያሉ። ነገር ግን ኢሳያስ አፈወርቂ ወዳጅ ናት፣ ለእኔ ችግር ትደርስልኛለች ከሚላት ግብፅ ጋር እንኳ ኢኮኖሚም ለመደገፍ እንቅስቃሴ አይደርግም። የኤርትራ ኢኮኖሚ ሙሉ ለሙሉ በሚባል ደረጃ በህገወጥ የሰዎች ንግድ፣ በህገወጥ የገንዘብ ዝውውር፣ በህገወጥ የወርቅ እና የማዕድን ንግዶች፣ እንደዚሁም ደግሞ በዋነኝነት በትልቁ በሚታየው የህገወጥ የመሳሪያ ዝውውር እና የመሳሪያ ሽያጭ ነው። ለሱዳን ታጣቂ ኃይሎች መሳሪያ ይሸጣል፣ ለሶማሌ ታጣቂ ኃይሎች መሳሪያ ይሸጣል፣ ኢትዮጵያ ውስጥ ለሚንቀሳቀሱ ታጣቂ ኃይሎች መሳሪያዎችን ይሸጣል። እነዚህ ስራዎች ደግሞ የኤርትራን ኢኮኖሚ ሲደግፉና ሲያበረታቱ ሊኖሩ አይችሉም። ምክንያቱም ኢኮኖሚ በህገ ወጥ ንግድ ተደገፈ ማለት ሀገሪቷ ሙሉ ለሙሉ ወድቃለች ማለት ይቻላል። በአሁን ሰዓት እንደምንመለከተው የኤርትራ ኢኮኖሚ ወድቋል። ህዝቡም በዚህ ሁኔታና በዚህ ችግር ውስጥ ተማሮ ኤርትራን ለቆ በርካታ ሀገራቶች ተሰዷል። የቀይ ባህርና የበረሃ ስደተኛ ሆኖ በባህር ላይ በርካታ ኤርትራውያኖች ያልቀዋል። ይህም የሆነው እንግዲህ በኢሳያስ አፈወርቂ የአገዛዝ ስርዓት እንደሆነ ይታወቃል። ሌላው እንግዲህ በቀጠናው ያሉ ታጣቂ ኃይሎችን ከመደገፍና ከማበረታታት አንጻር ስንመለከተው በሀገራችን እንኳን በቀጠናው በተለይ ደግሞ የህወሀት ኃይልን ይደግፋል፣ ያበረታታል፣ የጦር መሳሪያ ይነግዳል፣ የተለያዩ እንቅስቃሴዎችን ያደርጋል። በቅርብ ጊዜያቶች እንኳን ከህወሀት አመራሮች ጋር ጽምዶ በሚባል እንቅስቃሴ የኤርትራ ህዝብ ሳይፈልግ፣ የትግራይ ህዝብ ሳይፈልግ የተለያዩ ጽምዶ የሚባል እንቅስቃሴዎችን እያደረገ ይገኛል። ይሄ ጽምዶ ለየት ያለ ዓላማ የለውም። ይሄማ ዓላማ እንግዲህ ኢሳያስ አፈወርቂ የሚፈልገው የኢትዮጵያን ሀብቶች በህገ ወጥ መንገድ መመዝበር ነው። ከትግራይ ክልል የሚወጡ የወርቅ ምርቶች በኤርትራ በኩል አድርገው ወደ ሌሎች ሀገራቶች ያልፋሉ። ኢሳያስ አፈወርቂም ከዚህ በሚያገኘው ገንዘብ ኢኮኖሚውን ይደግፋል። በትግራይ ክልል የሚደረጉ የህገ ወጥ የሰዎች ዝውውሮችን በተለያዩ ጊዜያቶች በኤርትራ በኩል ይደረጋሉ። እነዚህንም እንቅስቃሴዎች ኢሳያስ አፈወርቂ ይደግፋል። አሁን ላይ የህወሀት ታጣቂ ኃይሎችን በተለይም ደግሞ በማበረታታት በመደገፍ ህወሀት ወደ ጦርነት እንዲነሳሳ የተለያዩ እንቅስቃሴዎችን ያደርጋል። የህወሀት ታጣቂ ኃይሎች ኤርትራ ምድር ሄደው ሰራዊትን ያሰለጥናሉ። በኤርትራ በኩል አድርገው መሳሪያ ይገዛሉ። ከኤርትራ አመራሮች ጋር የተለያዩ እንቅስቃሴዎችን ሲያደርጉ እየተመለከት እንገኛለን። እነዚህ እንቅስቃሴዎች እንግዲህ የኢሳያስ አፈወርቂን ኢኮኖሚ ለመደገፍ በተለይ ደግሞ የጦር መሳሪያ ንግዶችን ለማሳለጥ በሚባል ደረጃ ህወሓት ከኢሳያስ አፈወርቂ ጋር እየሰራ ነው። የቀጠናው ችግር ዋነኛ ሆኖ ያለ ኢሳያስ አፈወርቂ ነገር ግን የቀጠናው ችግር በራሳቸው በውስጥ ችግር ነው ይላል ኢሳያስ አፈወርቂ። እነዚህ ችግሮች ሲያደርስ እንግዲህ የራሱን ጥቅምና የራሱን ፍላጎት ለማሟላት ነው። ሌላው የኢሳያስ አፈወርቂ መንግስት ማንም እንደሚያውቀው ሌባና ዘራፊ ነው። በተለይም ደግሞ የራሱን ህዝብ የሚዘርፍና የራሱን ህዝብ የሚነጥቅ አገዛዝ ያለበት መንግስት ነው። በኤርትራ ምድር ነፃነት የሚባል ነገር የለም። በኤርትራ ምድር እንደፈለጉ ወጦ መንቀሳቀስ የሚባል ነገር የለም። በኤርትራ ውስጥ እንኳን አንድ ሰው ሰርግ መደገስ ቢፈልግ ይሄንንም ወጪውን ኦዲት አድርጎ በተለይም ደግሞ መንግስት ወጪ ኦዲት ተደርጎ ነው የሚደግሰው። ይሄ ማለት እንግዲህ ኢሳያስ አፈወርቂ እያንዳንዱ ጓዳ ውስጥ እየገባ እያንዳንዱን ህዝብ ይጨቁናል። በፍላጎታቸው ምንም ነገር ማድረግ አይችሉም። በኤርትራ ምድር አንድ የቴሌቪዥን ጣቢያ ነው ያለው፣ አንድ የሬዲዮ ጣቢያ ነው ያለው። ኢንተርኔት የሚባል ነገር በጣም በችግር ውስጥ ነው ያሉት። ህዝቡ ይሄ ሁላ ግፍና በደል እየደረሰበት ኤርትራን ለቆ ወደ ተለያዩ የዓለም ሀገራቶች ተሰደዋል ይህንን ሙላ ያመጣው ይህም የአገዛዙ የኢሳያስ አፈወርቂ መንግስት ነው ይህ ሆኖ ሳለ ግን በተለይ ደግሞ በሰሞኑ በግብጽ በነበራቸው ቆይታ ላይ እንግዲህ ባደረጉት ቃለ ምልልስ ላይ የቀጠናው ችግር በየራሳቸው ችግር እያለ የቀጠናውን ችግር እያባባሱ የሚገኙ ሀገራቶች እንደ ሶማሊያ፣ ሱዳን እና ኢትዮጵያ አሉ ብለው ምሳሌ ጠቀሱ። ነገር ግን የኤርትራን ችግር እንዴት እንመልከተው የሚለው በጣም ትልቅ ነው። እስካሁን የዘረዘርኩላቸው ጉዳዮች እንግዲህ በተለይም ደግሞ በኤርትራ በትንሹ የሚታዩ ጉዳዮች ናቸው። የኤርትራ ሕዝብ በምን ያህል ደረጃ እንደሚማረር፣ በምን ያህል ደረጃ ደግሞ እነዚህ ችግሮች እየደረሱበት እንዳለ ማየቅ እንችላለን። አሁን ላይ ዋነኛውና ትልቁ ጥያቄ በተለይ ደግሞ ኢሳያስ አፈወርቂ እንደ ፍርሃት ያነሳበትና እንደ ፍርሃት የሚታይበት መንገድ የአሰብ ጉዳይ ነው። አሰብ የኢትዮጵያ ነው። ኢትዮጵያም ደግሞ የተነጠቀችበት መንገድ ህጋዊ መንገድ አልነበረምና በህጋዊ መንገድ ይመለስልኝ የሚል ጥያቄዎች እየተነሱ ነው። እነዚህን ጥያቄዎች የኢትዮጵያ መንግስት ባነሳባቸው ጊዜያቶች፣ ነገር ግን ኢሳያስ አፈወርቂ እነዚህን ጥያቄዎች ላለመመለስ የተለያዩ የጦር እንቅስቃሴዎችን ማድረግ ጀምረዋል። ወታደርን ወደ ድንበር ያንቀሳቅሳል። በተለይ ደግሞ እንደ ህወሓት ያሉ ታጣቂ ኃይሎችን ወታደር ያሰለጥናል፣ መሳሪያ ያስታጥቃል። ኢትዮጵያ ላይ ከፍተኛ ችግር እንዲያመጡና የኢትዮጵያ ቀውስ እንዲባባስ ያደርጋል። እነዚሁንም ስራዎች የሚሰራው እንግዲህ የኢትዮጵያ የቀይ ባህር ፍላጎት እንዳይሳካ ነው። በተለይ ደግሞ አሁን ላይ ሶማሊያ ከነዚህ ጉዳዮች ላይ ራሷን ገሸሽ አድርጋለች። እንደምናውቀው ባለፉት ዓመታት ኢትዮጵያ የቀይ ባህርን ጉዳይ ስታነሳ ሶስቱ ሀገራቶች የፈጠነ ተገናኝተው ውይይቶችን ያደርጉ ነበረ፣ ግብፅ፣ ኤርትራና ሶማሊያ። ነገር ግን አሁን ላይ ሶማሊያ የኢትዮጵያ ጥያቄ አለም አቀፍ ጥያቄ እንደሆነ ስለገባት ከነዚህ ሁለት ሀገራቶች ገሸሽ ብትልም፣ ነገር ግን ኤርትራና ግብፅ አሁን ላይ እነዚህ ስራዎችን መስራት ቀጥለውበታል። እነዚህ ስራዎችንም የሚሰሩት እንግዲህ ቀይ ባህር ለኢትዮጵያ ምን ያህል መልማትና ምን ያህል ማደግ ትልቅ አስተዋጽኦ እንዳለው ስለሚያውቁ የኢትዮጵያ መልማትን ማትፈልገው ግብፅ በኤርትራ በኩል የተለያዩ እንቅስቃሴዎችን ማድረጓን ቀጥላለች። እነዚህ የኤርትራና የግብፅ ጥያቄዎች ግን በኢትዮጵያ መንግስት ተቀባይነት የላቸውም። ጠቅላይ ሚኒስትር ዶክተር አብይ አህመድ በምክር ቤት ውሏቸው ላይ እንዳነሱት ከሆነ እንግዲህ የተለያዩ ዓለም ሀገራቶች እንዲያሸማግሉን ጥያቄ ያቀርበናል ብለዋል። የኤርትራ ህዝብ አሁንም ወንድም ህዝብ ነው። ምስኪን ህዝብ ነው። አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም።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 አሁን ሸመግልላችኋለን፣ ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ የሚሄድ አይመስለኝም ጉዳዩ አይመስለኝም። ይሄ እኔ ስለፈለግኩ ስለፈለጋችሁ አይደለም። ናቹራሊ አይሆንም ነገርየው። በአንድ ቀን አንመልሰውም፣ በአንድ ቀንም አላጣ ነው። ናቹራል ሂደቱን ተከትሎ ይሄዳል። ይህም ሽምግልና እንግዲህ ኢትዮጵያ የባህር በር አግኝታ እንድትጠቀም ነው እንጂ የግብፅን ችግር ለማባባስ ወይንም ደግሞ የግብፅን ጉዳት ለማምጣት አይደለም። ነገር ግን የግብፅ መንግስት ይህንን አይፈልግም። ምክንያቱም ኢትዮጵያ የባህር በር ሳይኖራት ዘላለማ እንድትኖር የሚፈልገው የኢሳያስ አፈወርቂ የእሱ ሀሳብ እውን እንዳይሆን ኢትዮጵያ እየሰራች ትገኛለች። ነገር ግን ሰጦ መቀበል በሚባለው መሪ የኢሳያስ አፈወርቂ አምባገነንነት አሁንም በኤርትራ ምድር እንዲቀጥሉ ይፈልጋሉ። ምክንያቱም ኤርትራን ብቻቸውን መግዛትና ብቻቸውን ማስተዳደር የሚፈልጉት ኢሳያስ በቀጣይ ጊዜያቶች እነዚህን አሰራሮች ለማስቆም ሲሉ እንግዲህ ከጎረቤት ሀገራቶች ጋር መስራትን አይፈልጉም። እነዚህን ስራዎችን ላለመስራት ኢሳያስ አፈወርቂ ኤርትራን ዝግ አድርገው ኖረዋል። ኤርትራ አሁንም በችግርና በመከራ ላይ ነው የምትገኘው። አሁን በኤርትራ ምድር የሚገኙ ኤርትራውያኖች እንኳን ከሀገር ለመውጣት ያገኙትን አማራጭ ይጠቀማሉ። ከሀገር የወጡ ኤርትራውያኖች እንኳን አሁን ላይ በሰላም መኖር አልቻሉም። ምክንያቱም ኤርትራ ምድር የሚገኙ ዘመዶቻቸውን በማገትና በማሰቃየት ገንዘብ የመቀበል አባዜ ያለበት የኢሳያስ አፈወርቂ መንግስት አሁንም ኤርትራን እያስጨነቀና በአምባገነነቱ እየቀጠለ ይገኛል። ሌላው እንግዲህ ኢሳያስ በዚህ ቃለ ምልልሳቸው ላይ ካደረጉት ሌላ ውይይት እንግዲህ የአፍሪካ ህብረት አንስተዋል። በተለይ ደግሞ የአፍሪካ ህብረት ላለፉት ስልሳ ዓመታት ምንም አይነት ስራዎችን ሲሰራ አልተመለከትንም ብለዋል። ነገር ግን የአፍሪካ ህብረት በአፍሪካ ትልልቅ አቅሞች ያሉትና የአፍሪካን አቅም እያሳደግንበት የመጣ ነው እንዳሉትም ከሆነ ባለፉት ጊዜያቶች የአፍሪካ ህብረት ፈዞና ደንግዞ የነበረበት ጊዜ አሁን ላይ አብቅቷል። አፍሪካ በራሷ መልማት እንደምትችል አፍሪካ በራሷ ማደግ እንደምትችል አፍሪካ በጋራ ሰርታ አፍሪካ የራሷን አቅም ማምጣት እንደምንችል እየተመለከትንበት ሁኔታ አለ። በተለይ ደግሞ የተለያዩ የዓለም ሀገራቶች ኢሳያስ አፈወርቂ እኔ ለዓለም ተገዢ አይደለም በማለት የኤርትራን ሕዝብ እየጎዳ ይገኛል። ይህንንም ስራውን እንግዲህ ላለመስራት የአፍሪካ ህብረትንም የተለያዩ የአውሮፓ ሀገራቶችንም በዚህ ቃለ ምልልስ ላይ እንግዲህ ወቀሳ ሲያነሳ ነበረ። ኢሳያስ አፈወርቂ እስከ መቼ ኤርትራን ሲጎዳ ይኖራል? በተለይ ደግሞ የሱ ጉዳት አልበቃ ብሎ ቀጠናውን እየረበሸና ሰላምና አለመረጋጋት እያመጣ ይገኛል። በዚህ ቃለ ምልልስ ላይ እነዚህ ጎረቤት ሀገራቶች የውስጥ ችግሮቻቸው በጣም በስቷልና ወደ ቀጠናው እንዳይስፋፋ ይላሉ። ነገር ግን የዚህ ቀጠና ትልቅና ዋነኛ ችግር ኢሳያስ አፈወርቂ ነው። ቅድም እንዳነሳሁላችሁ በቀጠናው ለእያንዳንዱ ታጣቂ ኃይሎች መሳሪያ ይነግዳል፣ ወታደር ያሰለጥናል፣ ህገወጥ እንቅስቃሴዎችን ያደርጋል። ይሄ ማለት እንግዲህ የቀጠናው ሰላምና ለመረጋጋት ዋነኛ ችግር የሆነው ኢሳያስ አፈወርቂ ነው። አሁን ላይ ኢሳያስ አፈወርቂ እኔ ብቻ ልግዛው፣ እኔ ብቻ ልወስነው በሚለው የኤርትራ ህዝብ ላይ ብቻ አልተወሰነም። ወደ ጎረቤት ሀገራቶች እየዘመተ ጦሩን ያዘምታል፣ ሰራዊቶችን ያሰለጥናል፣ መሳሪያ ይነግዳል። ይሄ ማለት ደግሞ የቀጠናው ዋነኛ ችግር ኢሳያስ አፈወርቂ ነው። በተለይ ደግሞ በግብጽ ባደረጉ ቃለ ምልልስ ላይ የቀጠናውን ችግር ከራሳቸው አውርደው ወደ ሌሎች ሀገራቶች ሲደፈድፉ ተመልክተናል። ነገር ግን ይህ ተገቢ አይደለም፣ ምክንያቱም ኢሳያስ አፈወርቂ አሁንም የቀጠናው ችግር ናቸውና የቀጠናውን ሰላምና መረጋጋት ማምጣት የሚቻለው ኢሳያስ አፈወርቂ ወደ ሰላምና መረጋጋት ሲመጡ ብቻ ነው። እነዚህ አይነት ስራዎች መስራት ካለባቸው ደግሞ ኢትዮጵያ እንዳነሳቸው ጥያቄ ከሌሎች ጎረቤት ሀገሮቻችን ጋር በጋራ መስራትና በጋራ መልማት ያስፈልጋልና በቀጣይ ጊዜያቶች ኢሳያስ አፈወርቂ እነዚህ ስራዎቹን የማያውቆም መንግስት እስከመሆኑ አንጻር ኢትዮጵያም ህገ እርምጃ ለመውሰድ እንቅስቃሴ ማድረጉ አይቀርም። ነገር ግን ኢሳያስ አፈወርቂ እስከ መቼ ቀጠናውንና ኤርትራን እየጎዳ ይኖራል የሚለው አሳሳቢ ጉዳይ ነው። በዛሬ የነበረኝ ጉዳይ ወደ እናንተ ሳደርስ ቆየሁ። ከፕሮግራሜ ጋር አብራችሁን ስለቆያችሁ ከልብ እያመሰገኑ በሌላ ቀን በሌላ ፕሮግራም እስከምመለስ ቸር ቆዩ።